ምስል ቃል እኮ የለውም። ሙስሊም የሚል ቃል ከቁርአን በፊት ብታመጣልኝ ይሄ ሁሉ እንትን አልነበረውም። ትሰልማለህ? ሙስሊም የሚለውን ቃል ከቁርአን በፊት ላምጣልህ? ከቁርአን በፊት እንደነበረ ከበዛ መጽሐፍህ ላምጣልህ? ላምጣልኝ እስኪ እሱ ሙስሊም የሚለውን ቃል ካመጣ እስልምና ሊቀበል ነው። የሰው ከየት ከገዛ መጽሐፍ። በጣም ጥሩ። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ሂብሪው። በሂብሩ ነው የተጻፈው። በጣም ጎበዝ። እሺ፣ በሂብሩ ነው የተጻፈው። ዋው። ቁርአን ሙስሊም የሚለውን ቃል ታመጣልኝ ነው? ሙስሊም የሚለውን ቃል ለመጣልህ ነው። በመጀመሪያዋ ኢዮብ ሀያ ሁለት አንድን እንመልከተው ከዛ ወደ ሂብሩ እንሄዳለን። በሂብሩን የተጻፈው ብሎናል። ወደ ሂብሩ እንሄዳለን። እሺ ምን ያለ እዚህ ጋር መጽሐፍ እዮብ አይደለ እዮብ እዮብ 22 ምዕራፍ 22 ቁጥር 21 ላይ እንሄድ። ቁጥር መጀመሪያ ግን ተቀበሏል? ይሄ መጽሐፍ ስለመቀበል ሳይሆን ለአንተ ማስረጃ አምጣልኝ ከመጽሐፊ ብለህ ነው አለ። ሙስሊም እንደነበሩ ነቢያቶች ወይ ችግር የለውም እንትና ትበላላሳይህ ነው። ስለዚህ ኢዮብ ሁለትተቀበለውነውኢዮብ ሁለትሁለትኢዮብ ሀ ሁለት ሀ አንድ ምን ይላል? ለእግዚአብሔር ተገዛ ለእግዚአብሔር መገዛት ማለት ነው የሚለውን አሁን ቀጥታ በሂብሩ ነው የተጻፈው ብሎናል መጽሐፍ ቅዱስ በሂብሩ ይህን ምዕራፍና ቁጥር ይዘን እንሄዳለን። በእብራይስጡ ላይ እንሂድ። በዕብራይስቱ ላይ እንሂድ። ኢዮብ 22 አንድ የምዕራፍና ቁጥሩን ጻፉት እንዳንረሳ ልጆች። ሂብሩ እዚህ ጋ እንግባ። መልካም ባይብል ሀብ እዚ ጋ ከኦሪት ዘፍጥረት እስከ ድረስ አላችሁ። እኛ ምንገባየት ነው እዮብ ላይ ነው። ጆብ ያውና መጽሐፈ እዩ ምዕራፍ 22 ቁጥር 21 እናድርግ። ምዕራፍ 22 ቁጥር 21 ለእግዚአብሔር ተገዙ ይላል። ለእግዚአብሔር መገዛት ማለት ምን ማለት ነው? የሄብሩ ቃል ይፍታል። ይሄ መጽሐፈ እዩ ምዕራፍ 22 ቁጥር 21 ነው። ቀይሬ ላሳያቸው፣ ወደ አማርኛን ቀይረው መልካም ይታያቸዋል። ኢዮብ 22:21 ለእግዚአብሔር ተገዙ ይላል። አሁን እዚ ጋ ሂብሩ ጋር እንገባለን። ችቪ ያው እና ሂብሩ ላይ እንግባ። እሺ ወደ ትዩ ኢብራይስ ትሂድ ይላል ኢዮብ 22 ወደ ቲዩ ኢብራይስ ትሂድ የኢብራይስ መፍቻ ቃል እዚ ጋር እንገባለን። እሺ መልካም። ስልኩን ትወጣ ነው እንደ ብዙ የሄድክ እኮ። ከእብራይስጡ ላሳይህ፣ እብራይስጥ የሚል ቃል በቃል እያሳየሁ ነው አይደል? የእብራይስጡን ምዕራፍ 22 ቁጥር 21 ቀጥታ እሱ ጋር ልንገባ ነው አሁን። ጨርሰናል። ለዚህ ጋር ወደ አማርኛ ቀይረው እግዚአብሔር መገዛት ማለት ምን ማለት ነው? ለእግዚአብሔር መገዛት ምን ማለት ነው ይለና እች ቃል ምን ትላለች? አበባት ሙስሊም ቀጥል ቀጥል። ሙስሊም ማለት ነው ለእግዚአብሔር መገዛት። ያው ቃል በቃ ለእግዚአብሔር መገዛት ምን ማለት ነው? ሙስሊም ማለት ነው ብሎ አስቀምጦታል። እጌታ እሺ፣ ቀጥል ጌታ ዘመነህን ይባርከው። ሙስሊም ሁኑ ሲባሉ ቀጥታ ለእግዚአብሔር ተገዛ ሲባሉ ሙስሊም ሁኑ ማለት ነበር። ያው ሙስሊም ለመሆን ምን ማድረግ አለብኝ? ለእግዚአብሔር መገዛት ማለት ነው ሙስሊም ብሎ ቃል በቃ ተረጋጋ ምን ብሎ ነበር? ሙስሊም የሚለውን ቃል አምጣልኝ። ከቁርአን በፊት ለዚያውም ያው ነቢያቶች ለእግዚአብሔር ተገዙ ሲባሉ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው የሚል ቃል በቃል አመጣሁልህ። የጌታ ሰው ይሄ ቃል ስለ ሌላ ጨምርልህና ሌላ ሰርፕራይዝ ላሳይህ። ይሄ ቃል ምን ይላል? እዚያው ላይ እስልምና ምን ማለት ነው? ለእግዚአብሔር መገዛት ማለት ነው ብሎ ቃል በቃል አስቀምጦታል። እስልምና በገዛ መጽሐፋችሁ እምነታችሁን እንሰብካችኋለን። ቅዱሳን ልጅ በገዛ መጽሐፋችሁ ከዚህ በኋላ ምን ይሆንላቸው? አይ ወደ አማርኛ ቀይሮት ነው ለትርስ ትላላችሁ። ወደ አማ ቀይሮት ነው እንጂ በእንግሊዝኛ ላይ የለም እዚያው ላይ የትም ሳኔል በእንግሊዝኛ ላሳያቸው። ጊዜ ብቻ የመጣ ሳይሆን ቀደምት ነቢያት ሁሉ የታዘዙበት ነው። ለአንዱ አምላክ ተገዙ ሲባሉ ጊዜ ሙስሊም ሆኑ እየተባሉ ነበር። ለአንድ አምላክ መገዛት ማለት ሙስሊም መሆን ማለት ነው የምንለው ለዚህ ነው። በመጽሐፋችሁ ላይ በገዛ መጽሐፋችሁ ላይ ነቢያቶች ለአንድ አምላክ ተገዙ ሲባሉ ጊዜ ሙስሊም ሆኑ እየተባሉ ነበር። ለአንድ አምላክ ይገዙ ነበር። አሁን ሌላ ሰርፕራይዝ ላደርጋችሁ ነው። ኢየሱስ ራሱ ሙስሊም ነበር። ለምን ከተባለ ለዚያ ለአንዱ አምላክ ይገዛልና። ለአንድ አምላክ መገዛት ማለት ሙስሊም ማለት ነው ከተባለ፣ ኢየሱስ ክርስቶስ እራሱ ለአንዱ አምላክ ይገዛልና ሙስሊም ነው ማለት ነው። ክርስቲያን አይደለም። ኢየሱስ ለአምላኩ እንደሚገዛ ላሳያቸው የገዛ መጽሐፋችሁ ላይ ኢየሱስ ክርስቶስ ራሱ ሙስሊም ነበር። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ ልጅ ኢየሱስ ክርስቶስ ለዚህ ዓለም አምላክ ይገዛ ነበር። አንደኛ ቆሮንቶስ ምዕራፍ 15 ለዚህ ዓለም አምላክ ይገዛ ያ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ኢየሱስ ማለት ነው ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ለአንድ አምላኩ ይገዛል። ለአንድ አምላክ ለዚያ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ ለዚያ ለአንድ አምላክ የሚገዛ የሆነ ሙስሊም ነበር። ያታችሁ አላ ቅዱሳን። ስለዚህ ለአንድ አምላክ መገዛት ያ ማለት ሙስሊም መሆን ማለት ነው። ሙስሊም ሁኑ እያሉ እየተባሉ ነው ነብያቶች ይታዘዙ ነበር። ኦኬ፣ ለምንድን ነው ወደ እስልምና የምጠሯቸው? ከሌላው እምነት ወደ እስልምና ሲመጡ ምን ያገኛሉ? ለምንድን ነው እንደዚህ የሁሉ ሰዓት ወስዳችሁ እነሱን የምጠሯቸው? ወደ እስልምና የምንጠራው የመጀመሪያ ኩንቱም ኸይረ ኡመቲን ኡክሪጀት ሊናስ ተእምሩና ቢል ማዕሩፊ ወተንሃውን አኒል ሙንከር ስላለን፣ እናንተ በላጭ ህዝቦች ናችሁ። እና በላጭ ህዝብነታችን ደግሞ ከምን አንጻር ነው ሰዎችን ከመጥፎ እንከለከላለን፣ በመልካም እናዛለን። የነቢ መሐመድ ኡማ ሰለላሁ ዓለይሂ ወሰለም ትልቁ መለያው ይሄ ነው። ስለዚህ መጀመሪያው ስለ ታዘዝን ነው። ሌላኛው አላህ ሱብሐነሁ ወተዓላ ሙስሊሞች ሳትሆኑ አትሙቱ ስላለ ለራሳችን የምንወደውን ነገር ያው ለሌሎችም እንመኛለን ማለት ነው። ስለዚህ በዋነኝነት ወደ እስልምና የምንጠራው ከጀሀነም እሳት ሰዎች ድነው አብረን ጀነትን እንድንገባ ያ ነው ያለው ነገር በዋነኝነት ማለት ነው። እና ሌላ ነገር የለንም እኛ እዚህ የምንቀመጠው ሰዎች እንዲድኑ ነው፣ ከጀሃነም ሰዓት እንዲድኑ ነው። ያ ነው መርሐባ ሹክራን አብድካሪም። አዎ የመጀመሪያው ቢስሚላሂ ራህማን ራሂም የመጀመሪያው ምንድነው የምንጣራበት ምክንያት ያው እናውቃለን እነሱ ቁርአንም ሲላቸው ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ነው በሃይማኖታቸው ወሰን አትለፉ ነው ያላቸውና የሄዱበት መንገድ እነሱ ትክክል እያሰቡ ነው የሚመስላቸው። ያምላ አላህን በትክክል እያመለኩት ነው የሚመስላቸው። ግን በተለያዩ ጊዜያት በተፈጠሩ የተለያዩ ስብሰባዎች የተለያዩ የትምህርት እሳቦቶች ባጠቃላይ እነሱ እራሱ አሁን ያሉበት ሁኔታ ትርምስስ ብሎ ትክክለኛው እውነት የተፈጠረው ምንድን ነው የሚለውን ነገር ለእነሱ ለማስረዳት ወደዚህ የምጠራቸው ትክክለኛው መንገድ የተፈጠረው ምንድነው ሀፕን የሆነው እነ አብርሃም ምንድን ነው ያስተማሩት የሚለውን ነገር ጥርት አድርጎ ለእነሱ ለማስረዳት ነው። ሁለተኛው መንገድ እንዲከተሉ እነሱ አሁን የሚሉት አስተሳቦታል አምላካችን አላህ ለእዛ ሪስፖንድ አድርጓል። ሱረቱል በቀራ ምዕራፍ ሁለት ቁጥር 111 እና 112 ላይ ካያችሁት፣ ብለው ነበረ በቃሉ ለየድኩለ ልጀነት ኢላ መንኪያነ ሁደን አሆነ ሰዋል፣ ወይ ክርስቲያን ወይ አይሁድ ካሉ ነበ በቃ ገነትን አይገባም ብሎ ተናገረው ነበር እና አላህ ሲመለሰ ከዛ ቀጠል አደረገና ቲልከ አማን ይሆናል። ቀይ ከንቱ ምኞታቸው ነው ዊሽፉል ዲዛይር ነው። ይልቁ ነው አለ ይልቁ ነው ምን አለ? እንደውም እዛ ላይ ማስረጃ ጠይቃቸዋል። ቁል ሃቱ አነኩን ኢን ኩንቱም ሰዋዲቅ፣ እውነተኛ ከሆናችሁ እስቲ ማስረጃዎቻችሁን አምጡ ማለት ጠይቃቸዋል። የመጀመሪያ ዲስከስ የምናደርገው ምንድነው የነ አብርሃም የነ ኢስሃቅ የነ ያዕቆብ መንገድ የእኛ መንገድ ነው። ይሄ ነው ትክክለኛው መንገድ፣ ወደዛ ነው እና ቃለን ክርስቲያኖች፣ እናንተ የምታስቡት እና አብርሃም መንገድ እየተከተላቸው አብርሃም ሶስት አመላክ አያመልክም ነበር። ማርያም እንደዚህ ቦታ አይሰጣትም ነበረ። ይህ እናንተ የምትከተሉት መጽሐፍ አልነበረም የሚከተለው። እነዚህ የያዛችሁት መጽሐፍ የትኛውም ነብይ ይሄ መጽሐፍ አያውቅም። በቃ ሰርፕራይዝ ላደርጋቸው ይህ መጽሐፍ አያውቁም። ከዛ ነው ቀጠል ላድርጎ፣ ቁርአን ሲናገር እዛው አንድ መቶ አስራወት ላይ ቀጠል አድርጎ ተናገር በላ አለ፣ መን አስለመ ወጅሀሁ ለአላህ ፊቱን ለአላህ የሰጠ አካል እሱ ነው ግነት የሚገባው ብሎ ተናገር እና ያን አያይዞ ሲናገር በዛ ሴንስ እና አብርሃም ና ወነቢያት መንገድ መጣራት ስላለብን ወደ ነቢያት መንገድ እየጠራ ናቸው ስለሆነ ያ ነው መሰረታዊው ነገር እና ቃል እናንተ እና አብርሃም እየተከተላቸው ግን ያን ለማወቅ እስቲ እንዴት እንፈትሽ ካላችሁ የአብርሃምን ትምህርት መጽሐፋችሁ ላይ ፈልጉት። አብርሃም ያስተማርበትን በሱ ጊዜ ነበርና አብርሃም የተናገርበትን አሳዩ። የለም። እሺ በሙሴ ጊዜ የነበረ መጽሐፍ አሳዩን የለም። ከሙሴ በኋላ ነው ተራቂ። እሺ በኢየሱስ ጊዜ የነበረ መጽሐፍ አሳዩን የለም። ከሱ በኋላ ያሉ ሰዎች ታሪክ ነው ያዘጋጁት። ስለዚህ ታዲያ እንዴት ነው የምትከተሉት? እዚህ ለዛ ነው ወደዚህ ወደ ትክክለኛው ነገር ንጥራችሁ እንላችሁ። ለዛ ነው ይሄን ይመስላል አጠር ሲል። ጀዛከላ ወላሂ ወሳኝ ወሳኝ መልስ ነው የሰጣችሁ እንሻላ የምንጠራበት ዓላማ በምን እንደሚጠሩ ለምን እንደሚጠሩ ነግረናል። ኢብራሂም እና አብዱል ከሪም ሶስት ሺህ አምስት መቶ ሶስት ሺህ አምስት መቶ ሰዎች ደግሞ ለእናንተ መጠይቀው ለምንድን ነው ማጣሩት ነው። ለምንድን ነው ማጣሩት? አጠጋባችሁ ጋር ያለው ጓደኛችሁን የመሳሰሉት ይህንን ለምንድን ነው ማጣሩት? ማጣሩበት ምክንያት ሺህ የሚያያዛችሁ ምናምን ይህ ለእናንተ መቶ ነው የሚባለው እሺ ይህን አላህ በቁርአን ላይ ለነብያት ሁሉ የሰጠሁትን ሃይማኖት ሰጠኋቸው እያለ ይነግረናል። ሸረዐ ለኩም ሚነ ዲን ማ ወሷ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሷይና ቢሂ ኢብራሂመ ወሙሳ ወዒሳ እያለ ይናገራል። እነሆ ዛሬ ይህን ሃይማኖት እስልምና እንደነገኩላቸው ከዚህ በፊት ለኖህ ለአብርሃም፣ ለሙሴ፣ ለመሲሑ ደንግጌ የነበረውን እያለ ቃል በቃል ይናገራል። ስለዚህ እነዚያ ቀደምት ነቢያት በነበሩበት መንገድ ላይ ያለ መንገድ ኢስላምን እርሱ እንደደነገገ አምላክ ይነግረናል። ኢነዲነ ዒንደ ላሂል ኢስላም ይላል ከእኔ ከአላህ ዘንድ ተቀባይነት ያለው ሃይማኖት አንድ ነው፣ እርሱም ኢስላም ነው እያለ ይነግርናል። ያዕቆብም እንዲሁም ለልጆቹ ሲነግራቸው ምናለ ወያዕቁቡ ያ በኒያ ኢንነላሀ አስጦፋ ለኩም ዲን ፈላ ተሞቱነ ኢላ አንቱ ሙስሊሙን ይላል እና አምላካቸው አላህ አንድ ሃይማኖትን ብቻ መረጠላችሁ፣ እርሱም ምስልምና ነው። አደራ ልጆቼ ሙስሊሞች ሳትሆኑ እንዳትሞቱ አላቸው ይላል። ስለዚህ ከአምላክ ዘንድ ለነብያት የተደነገገው ብቸኛ ምሉክ ሃይማኖት ኢስላም ነው። ሰዎች ግን ያንን ሙስሊሞች ነን ብለው ሲሆን ቁርና ሀዲትን በተሳሳተ ግንዛቤ ተገንዝበው ጫፍ የወጡ ሰዎች ይኖራሉ። የዛኔ ሃይማኖት ተለያይቷል ሳይሆን ወይም የተለያየ ሃይማኖት ያለ ሳይሆን የተሳሳተ ግንዛቤ ይዘው ወጣ ያሉ ሰዎች ናቸው የሚባሉት። አሁን የምጠይቃቸው ሺ ለማለት ትፈልገች ነው ሺ ብቻ እንደዛ ነገር ሺ እና አህባሽ እንደዛ ነው። እነዚህ ሰዎች አሁን ለምሳሌ እነዚህ ሰዎች ችግራቸው ምንድን ነው? ከእስላም ወጣ ያሉበት መንገድ ከተባለ የመጀመሪያው ምንድን ነው? ፍጥረታትን ይጣራሉ፣ ይለምናሉ። ቸም ሰው ሊጠራ የሚገባው አምላክን ብቻ ነው አይደለ? በማንኛውም ጉዳዮች ላይ አምላክን ብቻ እንድንጠራ ነው ቁርአን የሚያዘ አላህ በቁርአን ላይ ውድኒ አስተጅብ ለኩም ይላል። እኔን ብቻ ለምኑኝ፣ እኔን ብቻ ጥሩኝ፣ እቀበላችኋለሁ ልመናቸውንም ይላል። ታዲያ እነዚህ ሰዎች ሙስሊሞች ነን ብለው ከአላህ ሌላን አካል የሚጣሩ ከሆነ ራሳቸው ያው ተርዝ ለቅር ወጡ። እነዚህ ሰዎች በራሳቸው ጊዜ ማለት ነው። ስለዚህ እነርሱ የራሳቸው የተሳሳቱበት መንገድ እንጂ ግንዛቤያቸው የተለየ እስልምና ኑሮ አይደለም። እና ስለዚህ የትኛውን ሃይማኖት ነው ማለት ትክክል? አንድ እስላም ነው አውቃለሁኝ። አሁን አስረዳኸኝ። ስለዚህ የሆነ አሁን እኔ በፊት አረብ ሀገር ነበርኩ፣ ነት ይሰግዶ የሆነ ቤት ሶስት ጊዜ የሚሰገድበት ሰላት አለ

እነዚህንም ጠብቆ ለሰገደ ሰው አላህ ገነትን ሊያስገባው ቃል ገብቷል ብለው ተናገሩ። ስለዚህ ሶስት ጊዜ የሚሰግዱት እነዚህ ሺዓዎች አሁንም የተሳሳተ መንገድ ይዘው ነው የሚሄዳሉት። ምክንያቱም ያው የቁርአን እና የሀዲት ማስረጃዎች የሚያሳዩት አምስት ጊዜ እንድንሰግድ ነው። ከኔ ጋር ሸዳ ለማያዝግጅ ነሽ

አምላክ አንድ እና ብቸኛ እንደሆነ አስተምረዋል። የመጀመሪያው ትዕዛዛትም እርሱ እንደሆነ ለትውልዶቻቸው ሁሉ አስተምረዋል። እውያት የመጡት ስለ አንድ አምላክ ሊያስተምሩ ያለ በብቸኝነት እንዲመለክ ሊያስተምሩ ዘንድ ነው። ኢስላም አይደለም ኢስላም ብሎ ማለት አልእስትስላሙ ሊላ ማለት ነው። እዚያ ለአንዱ ለአምላክ ብቻ ፈቃድን ለእርሱ ብቻ ማሳደር ማለት ነው። እርሱም በብቸኝነት መገዛት ለእርሱ እጅ መስጠት፣ በማንኛውም ትእዛዝ ላይ እርሱን በብቸኝነት መመለክ ነው። ከዚህ በኋላ ሙስሊሙ ሻል አንድ ሰው እስልምና ሲቀበል ጊዜ ምን ያገኛል ከተባለ፣ መጀመሪያ ያለፈ ኃጢአቱ ሁሉ አላህ ይምርልህ። ዛሬ ቀን ያለፈው ኃጢአቶች ሁሉ ተምሯል። ይህንን የሚያጸድቀው ኢስላም በማስረጃ በቁርአንና በሐዲስ ላይ ሲነግረን አላህ ምን ይላል? ወኢኒ ለፋሩ ሊመንታበ ይላል። ወደ እኔ ለተመለሰ ባሪያ ያለፈ ኃጢአቱ ሁሉ ይቅረልለታል ብሏል። ነቢዩ ሰለላሁ ዓለይሂ ወሰለም ሲናገሩ ምን አሉ? አልኢስላም ተጁቡ ማቀብልሃሉ እስልምና ከእርሷ በፊት ያለን ኃጢአት ታስተሰርያለች አሉ። ያ ማለት ሰውየ ሲሰልም ጊዜ ያለፈ ሀጢአትን ሁሉ አምላክ አላህ ስብሓነሁ ወተዓላ ይቅር ይለዋል ማለት ነው። በቀጣዩ አለመስምን ያገኛል። ሙስሊም ከሆነ ሰውየው ቃል ኪዳን አለው ወይ ከአምላክ ዘንድ በነብያት አለበት በት ከተባለ አዎ፣ አምላክ ቃል ገብቷል በቁርአን ላይ። ሙስሊም ለሆኑ ሰዎች ጀነት ላስገባቸው ብሎ ቃል ይገባል በቁርአን ላይ ሱረቱ ዙኽሩፍ ላይ ሲናገር ምናለም አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ይላል። እነዚያ በእኔ በአንቀጾች በቁርአን ያመኑና ሙስሊሞች የሆኑትን ጀነትን አስገባቸዋለሁ ብሎ ቃል ይገባል። ቀድ አፍለሐ አልሙእሚኑን ይላል። አማኞች በእርግጥም ዳኑ ብሎ አራት ነጥብ ያደርጋል። አማኞች በእርግጥም ዳኑ ይላል አላህ ስብሐነሁ ወተዓላ መንገድ መንገደን እናገኘልና የሚድርተኛ እንደሆነ ቃል በቃል አረጋገሉ። ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ አልጀነቱ ኢላ ነፍሱን ሙስሊማ አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራል። ቀደምት ነቢያት ሁሉ ይሄን ነው ሲያስተምሩ የነበሩት ለትውልዶቻቸው መሲሁ ሲያስተምር ምን አለ? ዒሳ ዐለይሂ ሰላም ኢየሱስ ሲያስተምሩ ለስራ ሰዎች በተላኩ ጊዜ ምን አሉ? ወቃለ ልመሲሁ ያበኒ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም። መሲሁም እንዲህ አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብሎ አስተማረ። ከዚያ በኋላ መሲሁ በቀጣዩ ዓለም የሚድነው የማይድኑት እነማን እንደሆኑ ቀጥሎ ተናገረ። ምን አለ? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሀረመ ላሁ ዐለይሂ ልጀና አለ አላህ በብቸኝነት ተገዙ ካለ በኋላ እነሆ እነዚያ በአላህ ላይ ሌላን አካል የሚያጋሩ ከእርሱ ውጭ ሌላን አካል የሚገዙ ሰዎች አላህ ገነትን በእነርሱ ላይ እርም አድርጎባቸዋል አለ። ታዲያ ሰውቤት ነው የሚሄዱት? ወመእዋሁና የሚገቡት ወደ እሳት ነው ብሎ ተናገረ። ስለዚህ ቀደምት ነቢያት ያስተማሩት መንገድ ይኸው ነው። ያን አንድ አምላክ በብቸኝነት እንድናመልክ ትውልድን ሁሉ ሰብከው ሄደዋል። ያንን አንዱን አምላክ በብቸኝነት የተገዛ ሰው ወደ ገነት እንደሚሄድ፣ እንዲሁም እርሱን የካደና ከእርሱ ውጭ ሌላን አካል ያመለቀ ወደ ጋህነ እንደሚሄድ

ወኢላህ አይዲነ ፋሁም ሁዳ ከለ ያዕቁብን ዐብዱላህ ማልኩሙ ኢላሁን ቀይሩ እያለ ይናገራል። ሁሉም ነቢያት አላህ ነው አምላካቸው እርሱን በብቸኝነት ተገዙ፣ ከእርሱ ውጪ ሌላ በአምልኮችን አትገዙ ተጠንቀቁ እያሉ ያስተምራሉ። ይህ ነው። እሺ፣ ስምሽ ማለት ነበር ፍሬ ህይወት። እሺ፣ ደስ የሚልሽ የሙስሊም ስም መቀየር ከፈለግሽ ወይስ እኛ እናውጣልሽ? ደስ የሚል ስንጻፉእና ደስ ያለሽ አንድ ትምህርት አለ ሀያት ወይም ኢክራም ወይም ፍትሕያ። አንድ ሰው እስልምና ሲቀበል ጊዜ ሻወር እንደወስድ ታዘዋል። ለሶላት ስግጅ ይሆን ዘንድ ሻወር ትወስጃለሽ። ስለ ኡዱ አደራረግ፣ ስለ ሶላት አሰጋገድ ጌታች ለአምላክች ለአንዱ ብቻ መስከርት ጀምራለች ማለት ነው። ስለዚያ የሚያስተምር